ሰላም ጤና ይስጥልን አድማጮቻችን፣ ከደቡብ ሬዲዮና ቴሌቪዥን ድርጅት ማሻ ቅርንጫፍ የሚተላለፍላችሁን የሰዓቱን ዜና ወጃችንን ይዘን ቀርበናል። በቅድሚያም አርስተ ዜና ከ130 ሚሊዮን ብር በላይ በሆነ ወጪ እየተገነባ ያለው የማሻ ወረዳ አስተዳደር ጂፕላስቱ ህንፃ ግንባታ ከ50 በመቶ በላይ መጠናቀቁ ተገለጸ። የገንዘብ ሚኒስተር አህመድ ሺዴ የማክሮ ኢኮኖሚ ማሻሻው በርካታ የውጭ ኢንቨስትመንቶችን እየሳበ መሆኑን ገልጸዋል። በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የኢፌሪ የኢንፎርሜሽን መረብ ደህንነት አስተዳደር ለህጻናት ማቆያ ቅድሚያ በመስጠት እየሰራ ያለው ስራ ለሌሎች ተቋማት በአርአያነት የሚጠቀስ ነው ስል ገልጿል። እንዲሁም ግብጽ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን ሰባት በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች፤ የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። የአገልግሎት አሰጣት ሂደቱ ከቴክኖሎጂ ጋር በማስተሳሰር የተቀላጠፈ አገልግሎት ለተገልጋዮች ለመስጠት የምን እያከናወነ እንደሚገኝ የቴፒ ከተማ ፍርድ ቤት አስታወቀ። በሸካ ዞን ቴፒ ከተማ የመጀመሪያ ደረጃ ፍርድ ቤት ተገኝተን ካነጋገርናቸው ጠበቆችና ተገልጋዮች መካከል አንዳንዶቹ በሰጡት አስተያየት ፍርድ ቤቱ መዝገብ ከመክፈት ጀምሮ ውሳኔ እስኪሰጥ ድረስ ባሉት ጊዜያት የተሻለ አገልግሎት እያገኙ ስለመሆናቸው ተናግረዋል። የፍትህ ስርዓት እንዲጎለብት ባህላዊ የዳኝነት ስርዓት ማጠናከር አስፈላጊ እንደሆነ ያነሱት አስተያየት ሰጪዎቹ ፍርድ ቤቶችና ሌሎች አካላት የዘርፉን ስራዎች እንዲደግፉ ጠይቀዋል። የቴፒ ከተማ የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ተካሊን ሻውኖ በበኩላቸው ከባለፈው በጀት አመት ከተላለፉ ሀያ ሰባት መዝገቦች ጨምሮ እስካሁን ዘጠኝ መቶ ሰማኒያ ዘጠኝ መዝገቦች ላይ ውሳኔ ማስተላለፍ እንደተቻለ ገልጸዋል። በድግግሞች ከሚቀርቡ መዝገቦች መካከልም የባልና ምስት ፍቺ፣ የይዞታ ጉዳዮች፣ የውርስ እንዲሁም የአሰሪና ሰራተኞች ጉዳይ በስፋት እንደሚቀርቡ የገለጹት ፕሬዝዳንቱ ከዚህም የባልና ምስት ፍቺ ላይ በትኩረት ሊሰራበት ይገባል ብለዋል። የፍርድ አገልግሎት አሰጣጥ ሂደቱን ቀልጣፋ እንዲሁም ወቅቱን የሚመጥኑ የቴክኖሎጂ ስራዎች ጋር ለማስተሳሰርና ካሉት አቻ ፍርድ ቤቶች ልምድ ልውውጦችን በማድረግ ጥራት ያለውን አገልግሎት ለመስጠት በትኩረት እየተሰራ ስለመሆኑም አክለዋል ዘገባው የባልደረባችን አስቻለው አየለ ነው። ከ130 ሚሊዮን ብር በላይ በሆነ ወጪ እየተገነባ ያለው የማሻ ወረዳ አስተዳደር ጂ ፕላስቱ ህንፃ ግንባታ ከ50 በመቶ በላይ መጠናቀቁ ተገለጸ። የህንፃ ግንባታ ሲጠናቀቅ በአንድ ቦታ የተቀላጠፈ አገልግሎት ለመስጠት ምቹ እንደሚሆንም ተጠቁሟል። የማሻ ወረዳ ዋና አስተዳዳሪ አቶ መስፊን አዳሾ እንደገለጹት የወረዳ ህዝብና መንግስት በጋራ በመሆን በ139 ሚሊዮን ብር የተገነባ እንደሆነ ገልጸው በውስጡ ለተለያዩ አገልግሎቶች የሚውሉ ክፍሎችን የያዘ በመሆኑ የህንፃ ግንባታው ስጠናቀቅ ለተገልጋዮች በአንድ ማዕከል የተቀላጠፈ አገልግሎት ለመስጠት ከፍተኛ ድርሻ እንዳለው ጠቁሟል። የሸካ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊና የኮንስትራክሽን ዘርፍ ኃላፊ አቶ ካዳኔ ከስቶ በበኩላቸው በዞኑ በሁሉም አካባቢዎች በመንግስትና በግሉ ዘርፍ የተገነቡ ያሉትን ግንባታዎች የክትትልና የቁጥጥር ስራውን በበላይነት እየመሩ መሆናቸውንም ተናግረዋል። የግንባታ ውል ተቋራጭ ስራ አስኪያጅ ወልደ ምረት ሀፍቱ በበኩላቸው በተገባ ውል መሰረት ግንባታውን ለማጠናቀቅ ትኩረት ሰጥተው እየሰሩ መሆናቸውንም አብራርተዋል። አስተዳደር ህንጻው መገንባት በጠባብና ክራይ ቤት የመንግስት አገልግሎት የሚሰጡ ተቋማት ወጪን ከመቆጠብ አልፎ የተቀላጠፈ ስራ እንዲሰሩ እድል እንደሚፈጥርም ተጠቁሟል። ዘገባው የባልደረባችን ትዕግስት በዛብ ነው። ማጠቃለያ መድረኩን የመሩት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ የሚገኙ የጤና ባለሙያዎች መደበኛ የሕክምና አገልግሎት እየሰጡ ችግሮችን በውይይት ለመፍታት ላሳዩት ቁርጠኝነት ምስጋና አቅርበዋል። ርዕሰ መስተዳደሩ አክለውም አድማጮች፣ የቴክኒክ ችግር ነው። ዜናዎቻችን አሁንም እንደቀጠሉ ነው። የጤና ዘርፍ አርበኝነት ለአገር እድገት በሚል መሪ ቃል በቦንጋ ከተማ የተካሄደው ክልላዊ የጤና ባለሙያዎች ማጠቃለያ መድረክ ተጠናቀቀ። በመድረኩ በክልሉ በየደረጃው የተካሄደ የጤና ባለሙያዎች የውይይት መድረክ ወቅት በተነሱ ዋና ዋና ጉዳዮች ላይ ያተኮረ ሰነድ ቀርቦ ውይይት ተደርገዋል። ዘገባው የደቡብ ምዕራብ ሚዲያ ኔትወርክ ነው። ትዕግስት በዛብህ ዝርዝር አላት። ማጠቃለያ መድረኩን የመሩት የክልሉ እርሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ የሚገኙ የጤና ባለሙያዎች መደበኛ የህክምና አገልግሎት እየሰጡ ችግሮችን በውይይት ለመፍታት ላሳዩት ቁርጠኝነት ምስጋና አቅርበዋል። እርሰ መስተዳደሩ አክለውም የጤና ባለሙያዎች የሚያነሷቸው ጥያቄዎች በመንግስት ደረጃ በየደረጃው ባሉ አስተዳደር እርከኖች እና የህግ ማዕቀፍ ተዘጋጅቶላቸው የሚፈቱ በመሆናቸው ችግሮች ለመፍታት የክልሉ መንግስት አቀ ለማቀም በፈቀደ መጠን ደረጃ በደረጃ ለመፍታት እንደሚሰራም ተናግረዋል። መንግስት የዜጎችን ማህበራዊ ፖለቲካዊና የኢኮኖሚያዊ ብልጽግናን ለማረጋገጥ እየሰራ በመሆኑ የጤና ባለሙያዎች ከአገልግሎት አሰጣጥ ጋር ተያይዞ የሚፈጠሩ ችግሮችን ለመፍታት የሚያደርጉትን አስተዋጽኦ አጠናክረው መቀጠል እንዳለባቸውም ርዕሰ መስተዳደሩ አስረድተዋል። የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን በበኩላቸው ከለውጡ ማግስት ጀምሮ በሀገር ደረጃ ትኩረት ተደርጎ እየተሻሻሉ ከሚገኙ ተቋማት አንዱ የጤናው ዘርፍ መሆኑን ተናግረዋል። የጤና ባለሙያው ለሚያነሷቸው ጥያቄዎች የህግ ማዕቀፍ ተበጅቶላቸው የሚመለሱ ጥያቄዎች እንዳሉ ሆነው በአጭር ጊዜ ሊፈቱ የሚገቡ ችግሮች ለመፍታት መንግስት ዝግጁ መሆኑን አቶ ፍቅሬ አማን ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ሁሉን አካታች በሆነ መንገድ ሀገር አቀፍ የጤና ዘርፍ ማሻሻያ እየተደረገ በመሆኑ እየተነሱ ያሉ ችግሮች አግባብ ባለው መንገድ ለመፍታት የሚሰራ የተሰራ መሆኑን ተናግረዋል። ክልሉ ድርሻውን በመውሰድ የጤና ተቋማትና ባለሙያዎች ላይ ተገቢ ድጋፍና ክትትል በማድረግ ለማብቃት ትኩረት ሰጥቶ እንደሚሰራም አቶ ኢብራሂም ተናግረዋል። የመድረኩ ተሳታፊ የጤና ባለሙያዎች ጥያቄያቸው አግባብ ባለው መንገድ መፍትሄ እንዲያገኝ ከመንግስት ጋር በቅርበት እንደሚሰሩ ተናግረዋል። መንግስት የጀመረውን የጤና ዘርፍ የማሻሻል ስራ አጠናክሮ መቀጠል እንዳለበት የተናገሩት የውይይቱ ተሳታፊዎች አንገብጋቢ የጤና ባለሙያ ጥያቄዎች ተ ተለይቸው ሊፈቱ እንደሚገባም ጠይቀዋል። የገንዘብ ሚኒስትር አህመድ ሽዴ የማክሮኢኮኖሚ ማሻሻያው በርካታ የውጭ ኢንቨስትመንቶችን እየሳበ መሆኑን ገልጸዋል። በኢትዮጵያና ቤልጅየም የኢንቨስትመንት ዘርፍ ትብብር ላይ ያተኮረ የቢዝነስ መድረክ በአዲስ አበባ ተካሂደዋል። አቶ አህመድ ሽዴ በዚህ ወቅት ባደረጉት ንግግር የማክሮኢኮኖሚ ማሻሻያው በርካታ የውጭ ኢንቨስትመንቶችን እየሳበ ነው ብለዋል። አስር የሚጠጉ የቤልጅየም ኩባንያዎች የተሳተፉበት የልምድ ልውውጥ መድረክ የዚህ ፍላጎት አካል መሆኑን ጠቅሰው ኩባንያዎቹ ከሀገር ውስጥ አጋሮቻቸው ጋር በመሆን በቢዝነስ የመሳተፍ ፍላጎት እንዳላቸው ገልጸዋል ገልጸዋል ሁለቱ ሀገራት መቶ ሀያ አመታት የተሻገረ ግንኙነት እንዳላቸው ያስታወሱት በኢትዮጵያ የቤልጅየም አምባሳደር አኔሌስ ቬርስቲቼል በበኩላቸው የማክሮ ኢኮኖሚ ማሻሻውን ተከትሎ የኢንቨስትመንት እድሎች መስፋታቸውን ተናግረዋል በቢዝነስ መድረኩ ላይ የቤልጅየም ኩባንያዎች በግብርና በታዳሽ ኃይል በኢንፎርሜሽን ቴክኖሎጂ እና በፕላስቲክ መልሶ ማልማት ልምዳቸውን ያካፍላሉ ተብሎ ይጠበቃል ዘገባው የፋና ሚዲያ ኮርፖሬት ነው በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የኢፌድሪ የኢንፎርሜሽን መረብ ደህንነት አስተዳደር ለህጻናት ማቆያ ቅድሚያ በመስጠት እየሰራ ያለው ስራ ለሌሎች ተቋማት በአርአያነት የሚጠቀስ ነው ሲል ገልጿል። ዘገባው ከህዝብ ተወካዮች ምክር ቤት የተገኘ መረጃ ነው። ትግስት ካሱ ዝርዝር አላት። ከጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የተውጣጣው ቡድን የመስክ ምልከታ አድርገዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ወርቀሰም ማሞ በህጻናት ላይ መስራት ለሀገር ግንባታ መሰረት መጣል መሆኑን ጠቁመው የብቁ አመራር ጥበብና ክህሎት በነገው ሀገር ተረካቢ ህጻናት ላይ ራዕይ ሰንቆ መስራቱ አንዱ ማሳያ ነው ሲሉ ገልጸዋል። በተቋሙ ደረጃውን የጠበቀ የህጻናት ማቆያ መኖሩ የሴት ሰራተኞች ጫና በመቀነስ ስራቸውን በአግባቡ ለማካ ማከናወን የሚያግዝ መሆኑን ወይዘሮ ወርቀሰም ማሞ አያይዘው ተናግረዋል። ተቋሙ ለህጻናት ትኩረት ሰጥቶ እየሰራ ላለው ስራ ቋሚ ኮሚቴው አስፈላጊውን እውቅና እንደሚሰጥ ወይዘሮ ወርቀሰሙ ገልጸዋል። የነገ ሀገር ተረካቢ ህጻናት አካላዊ ና አእምሮአዊ ደህንነታቸው ተጠብቆ እንዲያድጉ በተቋሙ እየተሰራ ያለው ስራ የሚበረታታት ተግባር መሆኑን የቋሚ ኮሚቴው አባላትም ገልጸዋል። ለተቋሙ ሰራተኞች የህክምና አገልግሎትና ለህጻናት ማቆያ እየተሰራ ያለው ስራዎች ለሌሎች ተቋማት ተደራሽነት ለማድረግ የማስተዋወቅ ስራ መስራት እንዳለበት የቋሚ ኮሚቴው አባላት አሳስበዋል። ተቋሙም በህጻናት ማቆያ ዙሪያ የስልጠና ማዕከል ጭምር በማቋቋም ለሌሎች ተቋማት ልምዱን እና ተሞክሮ ማስፋት እንደሚጠበቅበት የቋሚ ኮሚቴዎች አባላት አስገንዝበዋል። የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዳይሬክተር ወይዘሮ አስቴር ዳዊት በተቋሙም ክሊኒክ ቅድመ ወሊድ ለእናቶች ጭምር ክትትል በማድረግ እና ለ176 ህጻናት ማቆያ በማዘጋጀት አገልግሎት እየተሰጠ መሆኑን አስረድተዋል። በቀጣይ የማስፋፊያ ህንጻ ነጻ ግንባታው ሲጠናቀቅ ደረጃውን የጠበቀ የህጻናት ማቆያ እንደሚኖር ምክትል ዳይሬክተሯ አስረድተዋል። በተቋሙም እየተሰጠ ያለው አእምሯዊና ስነልቦናዊ እንክብካቤ ህጻናቱን ቅድመ መደበኛ ትምህርት ከመግባታቸው በፊት የሚጠበቅባቸውን ሀገራዊ ፍቅር ይዘው እንዲያድጉ መሰረት የሚጥል መሆኑን ወይዘሮ አስቴር ዳዊት ጠቁመዋል። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር ልማት በሁሉም አካባቢዎች የተስፋፋ መሆኑን ጠቅላይ ሚኒስተር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲምቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረናል ብለዋል። ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር እንደሚያስችሉ ተናግረዋል። በአካባቢው ከሁለት ሺ ሄክታር መሬት በላይ በመስኖ የበቆሎና ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ እንደሚገኝም ጠቅሰዋል። ይህም ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረው አካባቢ የልማት ተምሳሌት እንደሚያደርግም ጠቅላይ ሚኒስትር ዶክተር አብይ አህመድ አብራርተዋል። ዘገባው የፋና ሚዲያ ኮርፖሬት ነው። በመጪው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች የተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ሀይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ጋዜጣዊ መግለጫ ሰጥተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሀና ግርማ ዝርዝር አላት። የቦርዱ ሰብሳቢ በመግለጫቸው ቦርዱ በ2018 ለሚካሄደው ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን እየሰራ መሆኑን ገልጸዋል። በዚህም የቦርዱን የአምስት ዓመት ስትራ ስትራቴጂክ እቅድ በማዘጋጀት ስራ ላይ መዋሉን ጠቅሰው ስትራቴጂክ እቅዱ በስድስት አምዶች የተዋቀረ መሆኑንም ጠቁመዋል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድን ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት መቅረቡን በመግለጫቸው ጠቅሰዋል። በአዋጁ ማሻሻያ ላይ ከተካተቱ ሀሳቦች መካከልም የእጩዎች ምዝገባን ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎች ም መካተታቸው ተነግሯል። በሀገር አቀፍ ደረጃ የሚገኙ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን ለመራጮች ምቹ የማድረግ እንዲሁም የማዘጋጀት ስራዎችንም መጀመራቸውንም ጠቁመዋል። በሰባተኛው ሀገራዊ ምርጫ የሚሳተፉ የምርጫ አስፈጻሚዎችን የመመልመል ሂደቶችም በበይነመረብ ለማካሄድ ዝግጅት እየተከናወነ እንደሚገኝም በመግለጽ ከፖለቲካ ፓርቲዎች ጋር የተለያዩ ውይይቶች መደረጋቸውንም ጠቁመው በተለይም አዲስ ለተመዘገቡት ስልጠናዎች እንደተሰጡ አብራርተዋል። የመራጮች ምዝገባም ፋይዳ መታወቂያን ጨምሮ በቀበሌ እንዲሁም ማንነትን በሚገልጹ መታወቂያዎች ሁሉ እንደሚከናወንም ነው የተገለጸው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የቢል ና ሜሊንዳ ጌትስ ፋውንዴሽን መስራች ና ሊቀመንበር ቢል ጌትስን በጽፈት ቤታቸው ተቀብለው አነጋግረዋል። የቢል ጌትስ የአፍሪካ ህብረት ጉብኝት ቢል ና ሜሊንዳ ጌትስ ፋውንዴሽን ከአፍሪካ ህብረት ጋር በትብብር እየሰራቸው ያለውን ስራ ለማጠናከር ያለመ ነውም ተብሏል። በውይይታቸውም የአፍሪካን የጤና ስርዓት ለማሳደግ ክትባት የማምረት አቅምን በአጉሪቱ የተለያዩ አካባቢዎች ማስፋት በሚቻልባቸው ሁኔታዎች ላይ መክረዋል። የኮሚሽኑ ሊቀመንበር በዓለም አቀፍ ደረጃ የሰብአዊ ድጋፍ መቀነስ እንዲሁም የአየር ንብረት ለውጥ ጉዳትን ለመቀነስ ቃል ተገብተው ስላልተገበሩ የፋይናንስ ድጋፎች አሳሳቢነት በተመለከተ ማብራሪያ መስጠታቸውን የኮሚሽኑ መረጃ ያመላክታል። ቢል ጌትስን በበኩላቸው አፍሪካ በካይጋዝን ወደ አካባቢ አየር በመልቀቅ ረገድ እጅግ አነስተኛ ተሳትፎ ቢኖራትም በዓለም አየር ንብረት ለውጥ የሚያስከትለው ጉዳት ለመቀነስ በሚደረጉ ውይይቶች በሚገባው መጠን እየተሳተፈች አለመሆኑን ተገቢነት የለውም ብለዋል። ሁለቱ ወገኖች በዓለም ፊታዊ ንግድን፣ የዕዳ ቅነሳን እውን ማድረግ በአፍሪካ አካባቢያን የተመራ የፈጠራ ስራዎችን ኢንቨስትመንት ማሳደግን በአመራርና ተያያዥ ጉዳዮች በጋራ ለመስራት እንዲሁም አለም አቀፍ ትብብር ማጠናከር እንደሚገባ ከስምምነት ላይ ደርሰዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የአካባቢውን ጸጋ ለንብ ማነብ ተግባር በመጠቀም ቀጠናውን በዘርፉ የመስክ ትምህርት ቤት ማድረግ እንደሚቻል የኢትዮጵያ ግብርና ምርምር ኢንስቲትዩት አሳወቀ። በሻካና ማጀንግ ብሔረሰብ ዞኖች ላይ በምርምር የተደገፈ የንብ ማነብ ቴክኖሎጂ ሽግግር በመደረጉ ውጤት የተመዘገበ መምጣቱ ተመልክቷል። ዘገባው የባልደረባችን ልጅ አለም ማሞኖ ተጨማሪ አለው። የግብርናውን ክፍለ ኢኮኖሚ በመሸከም ረገድ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልልን ጨምሮ በጋምቤላ ሕዝቦች ክልል ማጃንግ ብሔረሰብ ዞን ላይ ከፍተኛ የሆነ ፖተንሻል እንዳለ ተደጋግሞ ይነገራል። ይሁንና የአካባቢውን ጸጋ በምርምር በማስደገፍ በአገሪቱ ኢኮኖሚ ላይ መነቃቃት ለመፍጠር እየተሰራ ነው። ይህንኑ መሰረት ያደረገ በኢትዮጵያ የግብርና ምርምር ኢንስቲትዩት የቴፒ ግብርና ማዕከል በአርሶ አደሮች ማሳ በመድረስ የመስክ ምልከታ አካሂደዋል። ብዙ ነገሮችን ነው ያየነው። እንግዲህ መንግስት የኢትዮጵያ ግብርና ምርምር ኢንስቲትዩት በሀገሪቷ ላይ ምርትና ምርታማነትን የሚያሻሽሉ ቴክኖሎጂዎችን፣ እውቀቶችን፣ አሰራር ዘዴዎችን፣ ምክረ ሀሳቦችን በማዘጋጀት ወደ ተጠቃሚዎች ያሸጋግራል። በዚህ ረገድ ካሉት ሀያ ሶስት የምርምር ማዕከላት የቴፒ ግብርና ምርምር ማዕከል ነው። በቴፒ ግብርና ምርምር ማዕከል አማካኝነት እንግዲህ መንግስት ከለያቸው የልማት ትኩረቶች አንዱ የሌማት ትሩፋት ነው። ለዛ አስተዋጽኦ የሚያደርገው ንብ ማነብ ላይ ምርትና ምርታማነቱን ስናይ ከአርሶአደር አደር አርሶ አደር ይለያያል፣ ጥራት ይለያያል። አገራችን በዚህ አካባቢ ይህን ስነ ምህዳር ስንመለከተው ትልቅ ጸጋ ያለው ነው። ለንቦች የሚሆን ምቹ ስነ ምህዳር ነው። የቴፒ ብሔራዊ ግብርና ምርምር ማዕከል ዳይሬክተር ዶክተር ደረጀ ቱሉ ማዕከሉ በምርምር የተረጋገጡ ዝርያዎችን ለአርሶ አደሩ በማድረስ ረገድ ውጤታማ ስራ እያከናወነ መሆኑን ተናግረዋል። የተለያየ ወረዳ ላይ ሁለት ዞኖች ቤንች ሸኮ ዞን፣ ሸካ ዞን፣ መጀንግ ዞን ሶስት ወረዳ ላይ ባለፈ አመታት ብዙ ስራ ስንሰራ ቆይተናል። በጠቅላላ በ200 በላይ የሆኑ ቀፎዎችን ነው ላሳደሩ ያሰራጨን በየጊዜ የተለያየ ስልጠናዎች በየአመቱ እና ደግሞ ተከታትለን እንሰራ የነበረ። አካባቢው በተፈጥሮ ሀብት የበለጸገ መሆኑን ያስታወሱት በኢትዮጵያ የግብርና ምርምር ኤክስቴንሽን ዳይሬክቶሬት ዳይሬክተር ዶክተር አዲሱ በዛብህ ውጤታማ የሆነ ቴክኖሎጂን በመጠቀም አካባቢውን የመስክ ትምህርት ቤት ማድረግ ይገባል ብለዋል። ይሄ ጸጋ በዚህ አካባቢ አለ ምርትና ምርታማነቱን የአርሶአደሮችን ገቢ ማሻሻል ነው። ከአርሶአደሮች አደሮች ምናልባት ብዙ አምራቾች ሊኖሩ ይችላሉ። የቴፒ ግብርና ምርምር ማዕከል ወይም የቴክኖሎጂ ሽግግር ሚናችን ምንድን ነው? የተወሰኑ አርሶ አደሮችን ነው የምናሳየው። መነሻ ቴክኖሎጂዎችን የአሰራር ዘዴዎችን ስልጠና በመስጠት መነሻ ቴክኖሎጂዎችን በመስጠት እነዚህ ተሞክሮዎች ግን በጥቂት አርሶ አደሮች ሕይወት ላይ ብቻ ለውጥ በማምጣት የተገደቡ መሆን የለባቸውም። ከባለ ድርሻዎች ጋር ከአርሶ አደሮች ጋር በመቀናጀት ተስፋፍተው ህብረተሰቡ የሚለወጥበት የተሻለ ኢኮኖሚ ውጤት የምናገኝበትን ሁኔታ ኢንስቲትዩታችን በማዕከሉ አማካይነት አጠናክሮ የሚቀጥል መሆኑን መግለጽ እወዳለሁ በሸካ ዞን የኪ ወረዳ አላሞ ቀበሌ ላይ በማርና በቡና ግብርና ስራ የተሰማራው ኢንጂነር ይንገስ ጌታቸው ከቴፒ ግብርና ምርምር ማዕከል ባገኘው ዘመናዊ የንብ ቀፎና የቡና ዘር ታግዞ ውጤታማ ስራ እየሰራ መሆኑን ተናግረዋል አርባ አራት ቀፎ ተሰጥቶላል አርባ አራቱም ላይ ንብ አስገብተናል። ማር መቁረጥ ጀምረናል። ሁለት መቶ ሶስት መቶ ቀፎ የመስራት አቅም አለን። ቦታም አለን። ምንድነው በትንሽ ማሳ ላይ ብዙ ነገር ማምረት የሚለውን ነገር ነው እኛ እያያዝን ያለ ነው። እያንዳንዱ ነገር አይታችኋቸው ከሆነ ኢንተርክሮፕ እያደረግን የመጣ ነው። በጋምቤላ ህዝቦች ክልል ማጃንግ ብሔረሰብ ዞን ጎድሬ ወረዳ ላይ በንብ ማነብ ስራ የተሰማሩት አቶ ብርሃኑ ገዳሙ ከምርምር ማዕከሉ በተደረገላቸው አምሳ ዘመናዊ ቀፎ ድጋፍ ንብ የማነብ ስራ እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ግብርና መደምር አምሳ ቅር ሰጥቶ የበሽታ ጥናት ለማጥናት ንቦችን ከተለያዩ ቀፎች በመሰብሰብ እያቀረብ ምን አይነት በሽታ እንዳለው ሁሉ ተነግሮኛል። ይሄ ብቻ ሳይሆን ደግሞ ንቦችን አሁን እየወደድኳቸው ነው የመጣሁት። ቅድም እንዳልኩት ንብ መውደድና ማር መውደድ ይለያያል። አንድ ገበሬ ንብን ወዶ ከሰራ ማር ይበላል። ማር ከወደደ ግን ንብ ላይኖር ይችላል፣ ሁሉንም ያጣል። በመስክ ምልከታው ከኢትዮጵያ ግብርና ምርምር ማዕከል ዋና መስሪያ ቤት ባለሙያዎችና አመራሮች፣ የቴፒ ግብርና ምርምር ማዕከል ሰራተኞች፣ የሸካ ዞን ግብርና ደን አካባቢ ጥበቃና የመጃንግ ብሔረሰብ ዞን እንስሳትና አሳ መምሪያ አመራሮችን ጨምሮ በዘርፉ የተሰማሩ አርሶ አደሮችና ባለሙያዎች ተሳትፈዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባረ ሰላጤው ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱ የአየር መንገዱ የኦፕሬሽን ዘርፍ ኃላፊ አቶ ወረታ መላኩ ገለጹ። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬቶች ግዛት ወደ ሆነችው ሻርጃ ከተማ አዲስ በረራ ጀምሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። ስንታየው ደሳለኝ ዝርዝራለሁ። በበረራ ማስጀመሪያ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ከፍተኛ የስራ ኃላፊዎች የተባበሩት አረብ እምሬቶች ኤምባሲ ምክትል የሚስዮን መሪ ሀማድ ፋሪድ አልባዳዊ እና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ ወቅት የአየር መንገዱ የኦፕሬሽን ዘርፍ ኃላፊ አቶ ረታ መላኩ እንዳሉት የኢትዮጵያ አየር መንገድ እንደ አውሮፓ አቆጣጠር በ1946 ወደ የመን በጀመሮ በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው። በተባበሩት አረብ እምሬቶች ከ50 ዓመት በፊት እንደ አውሮፓ አቆጣጠር በ1976 ወደ አቡዳቢ በረራ ማስጀመሩንና መዳረሻውን በየጊዜው እያሰፋ መሆኑን ተናግረዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤ ሀገራት ጋር የማስተሳሰር አገልግሎትን እያሰፋ መምጣቱን አንስተው አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በሳምንት 120 የሰውና የካርጎ በረራ እያደረገ መሆኑን ተናግረዋል። ከዚህም መካከል በዱባይና ሻርጃይ በሳምንት ከ30 በላይ የበረራ አገልግሎትን እየሰጠ መሆኑን ጠቁመዋል። የረዥም ዘመን ታሪክ ያላትና የዓለም የ ንግድ ማዕከል ወደ ሆነች ሻርጃ የጀመረው አዲሱ በረራ ከተባበሩት አረብ እምረቶች ጋር ያለውን ትስስር የሚያጠናክር ነው ብለዋል። አዲስ የተጀመረው በረራ የመካከለኛ ምስራቅና የአፍሪካ የንግድ ቱሪዝምና የባህል ልውውጥ ትስስርን የሚያጠናክር መሆኑንም ጠቁመዋል። የተባበሩት አረብ እምረቶች ኤምባሲ ምክትል የሚሲዮን መሪ ሀማድ ፋሪድ አልባዳዊ በበኩላቸው አዲሱ የበረራ ግሎት የሁለቱን ሀገራት የባህልና ህዝብ ለህዝብ ትስስር የሚያጠናክር መሆኑን ተናግረዋል። የተባበሩት አረብ እምረቶች የኢትዮጵያ ዋነኛ የንግድ ና የኢንቨስትመንት አጋር መሆኗን አንስተው አዲስ የተጀመረው የበረራ መዳረሻ የሁለቱን ሀገራት ኢኮኖሚያዊ ትብብር የሚያጠናክር ነው ብለዋል። ለንግድ አዲስ በር የሚከፍት የሚከፍትና በሁለቱ ሀገራት ሕዝቦች መካከል ያለውን ትስስር ይበልጥ የሚያስተሳስር መሆኑንም ጠቁመዋል። አድማጮች ወደ ውጭ ወደያዝናቸው ዜናዎች እናልፋለን። ግብጽ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን ሰባት በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ይፋ አድርጋለች። የግብጽ ጠቅላይ ሚኒስትር ሞስታፍ ማዲቡል ፕሮጀክቱን ይፋ ማድረጋቸውን ሮይተርስና አረብ ወርድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ አርባ ሁለት ኪሎ ሜትር ርቀት ላይ በስተ ምዕራብ አቅጣጫ በምትገኘው ጂሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብጽ ከአባይ ወንዝ ከምታገኘው እፍታዊ የውሃ አጠቃቀም ከሰባት ከመቶ በላይ ፍጆታ ያለው ሲሆን መጠኑም አራት ቢሊዮን ኪውቢክ ሜትር መሆኑ ተመላክቷል። የበርሃ ከተማ ፕሮጀክቱ አዲስ የእርሻ ልማትንም ያካተተ ሲሆን 228 ሚሊዮን ሄክታር የሚሰፋ እርሻ የሚጀምርበት ነው ተብሏል። ለከተማ የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓ ሲሆን በየቀኑ አስር ሚሊዮን ኪውቢክ ሜትር ያህል ውሃ እንዲደርስ ታቅዷል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በናይጄሪያ በደረሰው የጎርፍ አደጋ ለእልፈት የተደረጉ ሰዎች ቁጥር ከ700 በላይ ሳይደርስ እንደማይቀር ባለስልጣናት አስታወቁ። ባለፈው ሐሙስ፣ ሞኳ በተባለችው ከተማ ብቻ ከ200 በላይ አስክሬን መገኘቱን ተናግረዋል። በሌላ በኩል በማዕከላዊ የኒጀር ግዛት በጎርፍ አደጋ ሳቢያ ከ500 በላይ ሰዎች የገቡበት አለመታወቁንና እስካሁን አለመገኘታቸውን ሙሳ ኪምቡኩ የተሰኙ የአካባቢው ባለስልጣን ለቢቢሲ ተናግረዋል። አሁን ላይ በሕይወት የተረፉ ሰዎች የማፈላለግ ስራው ተጠናክሮ ቢቀጥልም ሰዎቹ በአራተኛ ቀናቸው በህይወት ይገኛሉ ብለው እንደማያምኑም ነው የተናገሩት። በሀገሪቱ በስልሳ አመታት ውስጥ ታይቶ አይታወቅም የተባለው ይህ የጎርፍ አደጋ በአካባቢው እጅግ ከባድ ጉዳት ማድረሱን ዘገባው ጠቅሷል። ከሚያዝያ እስከ ጥቅምት ድረስ የሚቆየው የናይጄሪያ ዝናባማ ወቅት የጎርፍ አደጋ የተለመደ ሲሆን የዛሬ ሶስት አመት በጎርፍ አደጋ ሳቢያ ከስድስት መቶ በላይ ሰዎች ለልፈት ሲዳረጉ አንድ ነጥብ ሶስት ሚሊዮን ሰዎች መፈናቀላቸውን ዘገባው አስታውሰዋል። ዘገባው የአራዳ ኤፍኤም ነው። አድማጮቻችን ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበር። ዜናዎችን በመምራት ሄርሜላ ታይቶ ነበርኩ። ከቀሪ የሬዲዮ ጣቢያችን መሰናዶች ጋር መልካም ቆይታ ተመኘን።